ሰላምናለሁ። በጣም ይስጥልን። እንዴት አረፈዳችሁ ተመልካቾቻችን? የብዙዎቻችንን የእሁድ ረፋድ ብዙ ያመሳሰላሉ ብዬ ከማሰባቸው ነገሮች መካከል ቡና ይመስለኛል። ስለዚህ ቡናችንን እየጠጣን ነው ዛሬ ሳምንቱ እንዴት አለፈ ምን ባባለው። ከዛ በፊት ግን ሳምንታችሁ በጣም የወደዳችሁትና ትርፋማ እንደነበረ በመገመት እንቀጥላለን። የኛም ሳምንት እንግዲህ በብዙ ሁነቶች የካቲት ወር ብዙ ድሎችን ያከበርንበት ነው። ዛሬም ከካራ ማራ ድል ማግስት ነው የተገናኘነው። እንደምታስታውሱት ከወራት በፊት በኢትዮጵያ የሚዲያ ታሪክ ውስጥ የካበተ ልምድ ያላቸው ሁለት ተቋማት አንድ ላይ ይበልጥ ተጽዕኖ ፈጣሪ በመሆን እናም ደግሞ አንድ ሀገራዊ ዓላማና ተልእኮውን ይዘው ደግሞ ያላቸውን የሰው ሀብት፣ የቴክኖሎጂ እና የፋይናንስ አቅም ደግሞ በማቀናጀት ፋና ሚዲያ ኮርፖሬሽን መሆናቸው የሚታወስ ነው። ፋና ሚዲያ ኮርፖሬሽን ከሆንን እና ከተዋሀድን ማግስት ደግሞ ወደ እናንተ ወደ ተመልካቾቻችን እንዴት ባለ መልኩ መቅረብ አለብን የሚለውን እንግዲህ ለሕይወታችሁ፣ ለነፍሳችሁ፣ ለመንገዳችሁ የቀረቡ ጉዳዮችን እናንተ ተመልካቾቻችን አድማጮቻችንን ያከበሩ ጉዳዮችን ይዘን ከዛም ደግሞ በሀሳብ ልዕልና ልንገለጥ ብዙ የቤት ስራዎችን ስንሰራ ቆይተናል። ይሄንን ደግሞ መንገዳችንን ያቀናልን ዘንድ በጣም በአጭር ጊዜ ውስጥ ግንባታው የሚጠናቀቅ እናም ደግሞ ጊዜውን የዋጀ ደግሞ በጣም ብዙ ዘመናዊ ጉዳዮችን የያዘ የመዝናኛ ስቱዲዮ ባሳለፍነው ሳምንት ግንባታ አስጀምረናል። ይሄ ደግሞ ልንመጣበት፣ ልንቀርብበት፣ ወደ እናንተ ልንደርስበት፣ በቤታችሁ ቤተኛ ልንሆንበት ያሰብነውን መንገድ ደግሞ ይበልጥ የሚያቀል ነው። ባለፈው ሳምንት የነበረው ሁነት ምን ይመስላል የሚለውን ትንሽ አስመልክቻችሁ ተመልሼ ላገኛችሁ ፋና ሚዲያ ኮርፖሬሽን በኢትዮጵያ ሚዲያ ኢንዱስትሪ ውስጥ አዲስ ምዕራፍ ለመክፈት ኢትዮጵያን በሁለንተናዊ መስክ ከፍ አድርጎ ለማሳየትና ለማብሰር የሪፎርም ስራዎቹን ከጀመረ አንድ ሶስት አራት ወር ሆኖታል። በግልጽ ስራውን ከጀመረ የፋና ሚዲያ ኮርፖሬሽን የመዝናኛ ዘመናዊ ስቱዲዮ ግንባታ በኢትዮጵያ ሚዲያ ኢንዱስትሪ ውስጥ አዲስ ምዕራፍ የምንከፍትበት ነው ብለን ነው የምናስበው። ጥበበኞች ስለ ኢትዮጵያ፣ ስለ ነገው ትውልድ ሊያወሩበት የሚችሉ ሐሳብ ኖሯቸው ግን ማቅረቢያ ቦታ የሐሳብ መታያ ቦታቸውን የሚቸገሩበትን ምዕራፋቸውን ዘግቶ የተሻለ ቦታ የተሻለ መደላደል ሐሳብ አምጥተው አቅርቦትን እኛ። መደላድሉን ፈጥረንላቸው አብረን ኢትዮጵያን ልናበስር የምንዘጋጅበት መሆኑ ነው። ፋና ሚዲያ ኮርፖሬሽን ሲቋቋም አራት መሰረታዊ ነገሮችን ለመስራት ነው። አንዱ ሕብረ ብሔራዊ አንድነትን ለማጽናት ነው። ሁለተኛ ገዥ ትርክትን ለማስረጽ ነው ሶስተኛ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ነው። አራተኛ የኢትዮጵያን ብልጽግና ለማምጣት። ግን አንድ ነገር ትልቅ የሚሆነው በተቀመጠው በጀት፣ በተመደበው የሰው ኃይል እና በመሬቱ ስፋት ሳይሆን፣ በሀሳቡ ታላቅነት ነው። ዛሬ የምናስጀምረው የመዝናኛ ስቱዲዮ እነዚህ አራት ትልልቅ ሀሳቦችን ለማስረጽ የሚሰራ ስራ ስለሆነ ነው ትልቅ ነው የምንለው። ብዙ ነገር እያለን ባለን ልክ ሰዎች እኛን እንዲያውቁ ያላደረግን ለአፍሪካ ወንድሞቻችንም ለዓለምም እንደዛ አይነት እጥረት ያለብን ሀገርነና፣ ከዚህ አኳያ የፋና ሚዲያ ኮርፖሬሽን የራሱን ትልቅ አስተዋጽኦ ያበረክታል ብለን እናምናለን። ይህ ዛሬ የተገኘንበት የፋና ሚዲያ ኮርፖሬሽን ስቱዲዮ ግንባታ ፕሮጀክት ሲያልቅ በአይነቱ ልዩ የሆነ ሁለገብ ስቱዲዮ የሚሆን ሲሆን ይህ ግንባታ የተለያዩ አምስት ኩነቶችን በተመሳሳይ ሰዓት ማስተናገድ የሚችል በአንድ ጊዜ ከ200 ያላነሰ ታዳሚ ማስተናገድ የሚያስችል ከ8 ሜትር በላይ የቤት ውስጥ ከፍታ ሩምሄይት የተለያዩ ቀጥታ ስርጭት የሚተላለፍበት የሚዲያ ቦታ ራሱን የቻለ መቆጣጠሪያ ክፍል ያለው እንዲሁም ሚዲያው የሚያስፈልገው ስታንዳርድ ያሟላ ስቱዲዮ ፕሮጀክት በመሆኑ ለኮርፖሬሽኑ ከፍተኛ የሆነ ተጨማሪ አቅም እንደሚፈጥር ባለሙሉ ተስፋ ነን። በብዙ የሚጠቅሙን ጉዳዮች ከምንሰበሰብባቸው እና እንደ ስንቅ ከምንይዝባቸው ወቅቶች፣ ጊዜያቶች መካከል ከፍተኛ የትምህርት ተቋም ላይ የምንገባበት ወቅት እና እድሜ ይመስለኛል። እንዲህ ባለ ጊዜ ደግሞ ከትምህርቱ ባሻገር ደግሞ ማናገኛቸው ለህይወታችን ግን ብልሃትን የምንማርባቸው ደግሞ መድረኮች ያስፈልጋሉ። እሱን ደግሞ ትኩረት አድርጎ ቅብብሎሽ የኪነ ጥበብ መድረክ እንዲህ ያለ እድሜ ላይ ያሉ ሰዎችን ወይም ደግሞ የከፍተኛ ተቋም ተማሪዎችን ብቻ ያማከለ አንድ መድረክ ያዘጋጅ ነበረ። ታስታውሱታላችሁ። በፊልም፣ በስዕል፣ በሙዚቃ ዙሪያ የካበተ ልምድ ያላቸው ሰዎች መጥተው ከወጣቶች ጋር ከትምህርታቸው ጎን ለጎን ደግሞ ለህይወት የሚጠቅማቸውን ደግሞ ልምዶችን የሚያካፍሉበት መድረክ ነበረ። እንግዲህ ከረፍት በኋላ ሲመለስ ደግሞ የተሻሻሉ ጉዳዮችን ከዚህም ደግሞ ከፍ ያሉ ጉዳዮችን ይዘው እንደሚመጡ አዘጋጆቹ ነግረውናል። ግን ደግሞ መድረካቸው ምን ይመስል ነበር የሚለውን በጥቂቱ በምስል አስመልክታችሁና መልሰን እንገናኛለን። አንዳንድ ሰዎች አይገርማችሁም? በእድሜ የኖሩበት በምድር ላይ የነበራቸው ቆይታ እጅግ አጭር የሆነና በዘመናት መንጎድ ግን ምንምም ያህል የማይደበዝዝ ስራዎችን ሰርተው እውቅናንም አትርፈው ያልፋሉ። እኔ በጣም ከሚገርሙ ሰዎች መካከል የነፍሴ ሰው እለዋለሁኝ። በጣም የስደት የብቸኝነት ረፍት የለሽ ጥድፊያ የበዛው ኑሮን አልፎ ዛሬም ግን ለዚህኛው ትውልድ ደግሞ የሚሻገር የጥበብ ስራዎችን ያበረከተልን ሰው ነው። ስለ ገብረ ክርስቶስ ደስታ ነው እየነገርኳችሁ ያላችሁት። ገጣሚ ነው፣ ሰአሊ ነው፣ የጥበብ መምህር ነው። በትናንትና ውለት የገብረ ክርስቶስን የግጥም ሀሳቦች እናም ደግሞ ታሪኮች የሚቃኝና የሚዘክር እለት ሆኖ አልፎ ነበረ። ሁኔታው የተዘጋጀው በራሱ በተሰየመው በገብረ ክርስቶስ ማዕከል ነበረ፣ ስድስት ኪሎ። በስፍራው በጣም ወዳጆቹ አድናቂዎቹ ተገኝተው ነበረ። ዝግጅቱ ላይ ነው የታደሙ፣ በርከት ያሉ ነበሩ። ሌላ ጉዳይ ደግሞ ልንነግራችሁ ነው። ጉዳዩ የምትነግረን ሕይወት ጳውሎስ ነች። በአሊያንስ ተገኝታ ነበረ። ምን ገር ጣላት? እናም ደግሞ በስፍራው ምን አገኘች፣ ምን ተመለከተች፣ ምን ይዛልን መጣች የሚለውን ደግሞ ቀጥለን እንመለከት ነው። ስሜ አግኔስ ጄሚኔ ይባላል። ፈረንሳያዊት ነኝ። በሙያዬ አሳሽ፣ ሰዓሊ፣ ደራሲና ፎቶግራፍ አንሺ ነኝ። እዚህ የቀረብኩት በኢሉስትሬሽን ጥበብ የሰራኋቸውን ስራዎች ነው። ጸሐፊዎች በመጽሐፋቸው ላይ በቃላት የገለጧቸውን ቦታዎች መጎብኘት ያስደስተኛል። ይህም እንግዲህ ምናባዊ የሆኑትን የጽሁፍ ገለጻዎችና ምስሎችን መሬት ካለው ነባራዊ ምስል ጋር እንዳዋህደውና ታሪክና ዛሬ ማስተሳሰብ እንድችል አድርጎኛል። የኢሉስትሬሽን ጥበብ እንግዲህ በጣም ሳቢ ነው። እንደ ጥበበኛ በተለያዩ ቦታዎች ላይ ጉብኝት ስናደርግ የምናየውን ሁሉ በዚህ መልኩ መግለጻችን ልዩ እይታ እንድንፈጥር ያስችለናል። ሰዎችን ከመልካቸው አልፈህ ውስጥ ነፍሳቸውን እንደማየት በዚያ ላይ የሚታየውን ነገር ቀደም ብሎ ከተጻፈው ምናብ ጋር ማዋሃድ መግለጽ መቻል ነው።

ልሰራቸው የቻልኩት ከልጅነት ጀምሮ የማውቃቸውና ያነበብኳቸው አራት ጸሐፊያን ኢትዮጵያን ከገለጹባቸው መጻሕፍት በመነሳት ኢትዮጵያንም ከጎበኘው በኋላ ነው። ጆሴፍ ኬሴል፣ አርተር ራምቦ፣ ኦሪድ ሞፌል። እነዚህ ሰዎች ኢትዮጵያ የህይወታቸው ጠቃሚ ጉዳይ ነበረች፣ በጣም ይወዷታል። እኔ ላነሳሳኝ ምናብ እነሱ ባለ ውለታ ናቸው። ከ12 ዓመት በፊት ነው እንግዲህ ኢትዮጵያን ለመጀመሪያ ጊዜ የጎበኘሁት። ከዚያም ምናቤንና በአይነ ያየሁትን እያዋሀድኩ መሳል ጀመርኩ። በስተ መጨረሻ እንግዲህ የኔንና የእነሱን ኢትዮጵያ በማዋሀድ የኔ ኢትዮጵያ የሚል መጽሐፍ ማሳተም ችያለሁ። ይህን ስራ የሠራሁት ትግራይን ከስምንት ዓመት በፊት ስጎበኝ ነው። አክሱምና መቀሌ አካባቢ ሰዎች እንቅስቃሴ ላይ የሚል ሀሳብ ያለው ሲሆን በዚህ ቦታ ላይ ስዘዋወር በሚገርም ሁኔታ ሰዎች በየራሳቸው ስራ ላይ ነበሩ። በአንድ ምስል ላይ የእንቅስቃሴን ስሜቶች መገንዘብ እንችላለን። የሰዎችን ገጽ፣ የጥላቸውን ማረፊያ እንገነዘባለን። በአክሱም ጎዳናዎች ላይ ሰዎች ወደ ገበያ ሲሄዱና ሲመለሱ ሶስት ሴቶች እንጨት ተሸክመው ሲራምዱ ይታያል። በዚህ የእነሱ የህይወት እንቅስቃሴያቸው ውስጥ የተፈጠሩትን ጥላዎች በዚህ ጥበብ መግለጽ ችያለሁ እችያለው። እኔ በኢትዮጵያ ፍቅር ወድቅ ያለሁ ገና በመጀመሪያ በመጽሐፍትና በስዕል ውስጥ አይቻት ነው የወደድኳት። በአካል ሳያት ደግሞ ተለየችብኝ። ያ እንዴት መሰላችሁ? የሆነ ተአምራዊ ውህደት ነው የምናቤና የእይታ ሲቀላቀል የተፈጠረ በስዕል ላሰፍሮ የቻልኩት ስለሆነ አብዛኞቻችንም ቀደም ባሉት ጊዜያት የምናውቃቸውን በተለይም ደግሞ እንደ ይፋት፣ እስራኤል፣ አደገኛው ሰላይ፣ የኛ ሰው በደማስቆ፣ የሁለተኛው ዓለም ጦርነትን እና ሌሎች ደግሞ ወደ 54 ገደማ የሚጠጉ መጽሐፍቶችን ለንባብ አብቅቷል። በተለይ ደግሞ ትኩረታቸው ወንጀል፣ ምርመራ ስለላ ላይ ስለነበረ አሁን እንደቀላል እንደቀል የምናገኛቸውን አይነት ደግሞ ዶክመንታሪዎችንም ፊልሞችንም አይተን መረዳት የማንችልበት ጊዜ ላይ የነሳቸው መጽሐፍ በጣም የንባብ ባህልን ከማዳበር ባለፈ ግን ታሪኩን ወጉን እናም ደግሞ የስለላና የወንጀሉን ዓለም ምን ይመስላል የሚለውን ግን በደንብ እንድንመለከትበት አድርገዋል ይላሉ። ስለማን እያወራሁ እንደሆነ ትገምታላችሁ ብዬ አስባለሁኝ። ስለማሞ ውድነህ ነው። የደራሲያን ማህበር የቀድሞ ሊቀመንበር ነበሩ። ከዛም ደግሞ ፖሊስና እርምጃው የተሰኘውን ደግሞ በወቅቱ ከነበሩት ሶስት ጋዜጠኞች መካከል በጣም ወጣቱና ለቦታው ተብሎ ደግሞ ተመርጦ ያዘጋጅ እንደነበረ የህይወት ያስሳል ደራሲ ተርጓሚና እና ጋዜጠኛ ማሞ ውድነህ ከዚህ ዓለም በሞት የተለዩት በ84 ዓመታቸው በ2004 ዓመተ ምህረት የካቲት 23 ቀን ነበረ። ያረፉበትን ዕለት አስበን እናስታውሳቸው ብለን ነው። ያው ህይወት ደግሞ መልኳ ብዙ አይደለ። ከሞት ደግሞ ወደ ውልደት ልንሻገር ነው። ቀጥለን ደግሞ በዚህ ወር በውልደት ደግሞ ያገኘናቸው መብሰው ልታነሳልን ነው ቤተልሔም እሸቱ ጋር ይህ ሰው ሀገሩን ራሱንና ስራውን አክብሮ በመስራት ከፍ ያለ ቦታ የሚሰጠው ባለሙያ ነው። ከነፍሱ በሚሰራው የፊልም ጥበብ በኩል ሀገሩን በክብር ማስጠራት የቻለ ነው። አንጋፋው የፊልም አዘጋጅ ጸሐፌ ተውኔትና መምህር ፕሮፌሰር ኃይሌ ገሪማ የተወለደው የዛሬ 79 ዓመት የካቲት 25 ነበር። በብዙዎቻችን ልብ ውስጥ ያለውን ይህን ፊልም እስኪ እናስታውሰው። በይዘቱ በአቀራረቡ የበርካቶች በጎ አስተያየት የተቸረው ጤዛ ፊልም ከዚህ አንጋፋ ባለሙያ ስራዎች ውስጥ በክብር የሚነሳ ነው። በሀገራችን ተሞክሮ የማያውቁ የፊልም አሰራር ቴክኒኮችን በመጠቀምና እንኳን ተውነው ፊልም ተመልክተው የማያውቁ ሰዎችን በትወና በማሳተፍ ሻይሌ የዳይሬክቲንግ ብቃቱን ካስመሰከረባቸው ስራዎቹ ጤዛ ፊልም አንደኛው ነው ማለት እንችላለን። የኩራታችን መሰረት የሆነው የአድዋ ድልን በፊልም ጥበብ በኩል ሰርቶ በማቅረብም ፕሮፌሰር ኃይሌ ገሪማ ከፊት የሚቀመጥ ስራው ነው። ጀግና በሀገራ ይጠፋማ አይደል? እነሆ ሳንኮፋ በ1985 ለእይታ የበቃው ሳንኮፋ ፊልም በጊዜው ከፍተኛ ዓለም አቀፉ እውቅናና ተቀባይነትን ያገኘ ስራው ነው። ጋሻይሌ የተወለደው በ1938 የካቲት ወር በ25ኛው ቀን በጎንደር ከተማ ነበር። ወላጅ እናቱ መምህርት፣ አባቱ ደግሞ የቲያትር አዘጋጅ ነበሩ። ያኔው ታዳጊ ኃይሌም በአባቱ የቲያትር ቡድን ውስጥ በመስራት ነበር የዛሬ መንገዱን የጀመረው። ፕሮፌሰር ኃይሌ በአዲስ አበባ ዩኒቨርሲቲ በፈጠራ ጥበብ ማዕከል ውስጥ እርቆይታ አድርጓል። በኋላ ድራማ ለማጥናት ወደ አሜሪካ ተጓዘ። ወዲያው ግን ሲኒማ ከቲያትር የበለጠ ማሳየት የሚፈልገውን ነገር ያሳይልኛል በማለት ወደ ፊልሙ በማተኮር የፊልም ጥበብን ተማረ። የተማረውን ለሌሎች ለማስተላለፍን ፕሮፌሰር ኃይሌ ከፈረንጆቹ 1975 ጀምሮ የፊልም አሰራር ጥበብን በማስተማር ላይ ይገኛል። አውርግላስ፣ ቻይልድ ኦፍ ሬኔሳንስ፣ ቡሽማማ፣ ዊሊምግተን ፕሮፌሰር ኃይሌ ገሪማ ከሰራቸው በርካታ ፊልሞች የሚጠቀሱ ናቸው። ጋሽ ኃይሌ ከሰራቸው ፊልሞች ሰባቱ በተለያዩ ዓለም አቀፍ የፊልም ፌስቲቫሎች ላይ ቀርበው እውቅናን አግኝተዋል። እነዚህ ፊልሞች ታዲያ በአብዛኛው በአፍሪካውያንና በአፍሪካ አሜሪካውያን ላይ ትኩረት ያደረጉ ስራዎች ናቸው። ፕሮፌሰር ኃይሌ ገሪማ በዓለም አቀፍ ደረጃ ከ15 በላይ ሽልማቶችንና ና እውቅናዎችን ተበርክተውለታል። ይሄ አንጋፋዊ ፊልም አዘጋጅ ጸሐፈ ተውኔትና መምህር ፕሮፌሰር ኃይሌ ገሪማ በአሳለፍነው ሳምንት ነበር የተወለደበትን 79 ዓመት ያከበረው። ፕሮፌሰር ኃይሌ ገሪማ መልካም ልደት። የዚህ ሳምንት ሳምንቱ እንዴት አለፈ ብለን የቃኘነውና የመራረጥንላችሁ ጉዳዮች የተመለከታችሁትን ይመስል ነበረ። ሳምንት ደግሞ እድሜ ጤና ይስጠንና ስንገናኝ ሌሎች ጉዳዮችን ይዘን እንቀርባለን። ሳምንቱ ፍሬያማ እንዲሆን እመኝላችኋለሁ። ደህናው ነው።